እራት የለም ጋይስ። እኔ ከአንተ ጋር ቀለቁም ያለ ሰው። አረ ይሄ ልጅ ግን ለምን ይሻልሃል? ሌላ የምትበላው ምግብ አይጠፍተው። እንዳንተ ያገዙ ምናምን ነው በቃ ወደ አንቺ ሳይድ እያዙ ስለሆነ እኔ ቲክቶክ ላይ አላስፈልግም። ስለዚህ ደክሞሻል እረፍት እረፍት አድርጊ የምትለኝ እሱ እንትን ሆድፍቼው ሀሳቦች የመረጠች እናደስ የሚላችሁ ነገር አለ የኔ ፍቅር ምናምን አስተባለሁ። ያው ትንሽ አሁን ላይ ትንሽ ያው ትንሽ ትንሽ ህመሙ ከህመም ስጥ እያገገማችሁ እያለ ምናምን ያለ ነገር አለ። የኔ ፍቅር ራት ሰርቼ ይላሉ ና ብላ ምናምን ብላ ብፌን የሰራችው ክትፎ ሰርታለች፣ እዛ ጥብስ አለ እዚህ ጋር በቃ የሌለ ነገር የለም። በቃ የሆነ በቃ ከከሀስከፈ ምግቡ አለ ተሰርቷል ከዛ ምን እንዳሰበች አላውቅም። ትንሽ ቆይታ ሽንት ቤት ነበረች፣ ቶሌት ውስጥ አንተ ሰውዬ ና ትበላለህ። እናቴ ትሞት አስራ አምስት ደቂቃ ጠበቅኩት። ክትፎ ሰርታችሁ ክትፎ ቂቤው ይቀዘቅዛል ታውቃላችሁ። እና ብዬ ጠርቸው የእኔ ፍቅር ብዬ በቃ በደም አቆላ ምጬ ተንከባክቤ እና አልኩት ማራ፣ ደክሞኝ ነበር። እጠብቀዋለሁ አይመጣም፣ እጠብቀዋለሁ አይመጣም። ከዛ ሽንት ቤት እስቲ ራሴ እንደሞላ ላስተካክል ብዬ ቁጭ ስልም አይዋለ አይመጣም። ታዲያ ምን ልበለው አምልጦኝ እኮ ነው። አንተ ሰውዬ ትመጣለህ አትመጣም አልኩት፣ እናቴትም ከዛ አንተ ሰውዬ አለችኝ። ትመጣለህ አትመጣም ስትለኝ እንዴ ያው ፍቅር ምናምን ያው ፍቅር ጠፋ ላተም አልኩ። እንደውም ነው እኔ ነቀዬ ነው ማባር ደግ አረገች። እናቴ ትሙት የአንቺ ደጋፊዎች ናቸው በቃ አለ አለ ቤተሰቦች፣ አሁን እኔ እየተረዳሁት ያለሁት ትክክለኛ ሰዎች ስለሆኑ እኮ ነው እያገዙልን ሳይሆን ለአንተ እያገዙ ምናምን ወደ አንቺ ሳይድ እያዙ ስለሆነ እኔ ቲክቶክ ላይ አላስፈልግም። ስለዚህ

እና ከዚህ በላይ ናይስ መሆን አለ እንዴ? አንዳንዴም ቀልዳለን፣ ትቀልዳለች እንዴ በጣም አፈስክ አፈሰችኝ። እሷም ትቀልዳል። አትቆጣን ቦሌ አትቆጣን ይላል። ቦሌ አቦ፣ ቦሌ አራዳጅ፣ ጫዌ ጫዌ ነው ቦሌ አባ እንዴ። የፈለጉትን ጻፉ፣ ደስ ያላችሁን ጻፉ እንዴ። ለምንድን ነው የምትይዛቸው? ሆ ተሰይደ ጋር ግጭ

ቤት ወልካም ብያለሁ። አዎ ግን እኔ ሰኞ እንደገና ከዚህ ጠዋት ተነስተን እንደገና በጠዋት መውጣት አንችልማ። ማ ከአክቶበር ቀጠሮ አንድ ሰዓት ተኩል እናወራለን። እሱን በኋላ በውስጥ ምስኪን ናት። አዎ ምስኪን ነች። እሱን አውቃለሁ ይመጣል እኮ ሰኞ እንደምና የሆነ ምንድን ነው ኤክስሬይ ነው፣ ምን እንደሚባለው ደም በቃ እነሱ በቃ ጀርመን ሀገር በቃ ነው ቆሙ። የሚያስጠላኝ ልክ እዛ ስትደርስ እንደ አዲስ ያመኛል። እምቤቴ እም የሆነ በቃ ማላቆ በሽታ ይመጣል። ሆስፒታሉን ገና ሳይው በጣም ትልቅ ግንብዳ ብራ ሆስፒታል ማን ይገምናም ማን

እንጂ ሳልነግርህ በት ያንን የሰራሁትን ብትበላ ኑሮ አታውቅም ነበር። ማቴዎች ይቀራሉሽ። ከየት ተሰማል? ሶፊት ነግረኛለች። ኧረ ይሄ ልጅ ግን ለምን ይሻላል? ሌላ የምትበላው ምግብ አይጣፍጥም። እኔ አንቺ የምትሰሪው ምግብ ሁሌ ይጣፍጥ እና ቡላ ብችል ባልችልም። ምን ቡላ ኮ ሙያ አይጠይቅም። አሬ ጠይቀን እንጂ ሌላው ምግብ ጣፍጦ ብላ እንጂ ቡላ ምን ሙያ ጠይቀን በጣም ቀላል ስራ ነው አሁን ራት ምንድነው ምን በለው ኦ ካይስ ምንድን ወራት አሱ ሰዓት አህ ራሴ ለም ይያ አንተ ሰው ያ ሰደበኝ እናቴ ተው ብሉ ለብሉብሉ ይላል አንዱ የሆነ ፊልም ሰራተኛ ፊልም ላይ ነው፣ አማርኛ ፊልም ላይ ነው። ቂጣ እየበላ የሚበላ የለም ብሎክ ነው የማደርግሽ። ሆዳም ትላለች። ልብላ እንጂ አሁን እኮ ነው። እንደኔ እኮ በጣም መቶ ምናምን ኪሎ የነበርኩ ሰው እኮ ነኝ። እንደ ጋይስ ምግብ አልበላ ብሎኝ እኮ በጣም እኮ እንደዚህ አቋሜ ምናምን ወርዶ ምናምን ሆስፒታል ገብቼ ነበር። ልብላ እንጂ ሆዳም ትላለች። እንዴ እንደ ሆዳም ትላለች? እና ሆዳም ማለት እንደ እኔ በፊት ብላ ተብዬ እንኳን አንድ ጎርሽ ማልበላ ልጅ ነበር። ማሻአላ አሁን ቱቱ በሉልኛ። እንዴ ስልሽ ምንድን ነው? እራት የለም ጋይስ፣ አይኔ ካንተ ጋር ቀለቁም። ያለ ሰው ያ ቀላል አላውቅም ጋይስ። ቻለው ነው አዎ። ችግር አለ ተረዱት። ኖ እኛ ምንም ችግር የለም ብራዘር። ምናልባት ያው እናንተ ጋር ካልሆነ በስተቀር እኛ ጋር ችግር የለም። ችግር ማለት ምንም ችግር የለም። በጣም ደስተኞች ነበር በላይፋችን የሚል ነገር አለ። እግዚአብሔር ይመስገን። የሆነ በቃ ብንኮራረፍም አምስት ደቂቃ ነው። ማንም ሰው እኮ ነገርኩህ እኮ ግራና ግን እግርን እነግርህም እኮ እየተጋጨ ይሄዳል እኮ እግዚአብሔር ይመስገን በጣም ተሽሎኛል። አራት ያው የሚሆን ትንሽ እንኳን ፊቴ እራሱ ጸጉሬ መለስ ብሏል። አይኔ እኮ እንደዚህ የበፊት ቪዲዮ ላይቭ ላይ ቁጭ ብዬ ሳውራ አይታችሁ እንደ አይኔ እኮ ብር ብሎ ነበር እኮ። በቃ በቃ የሆነ ጠፍቼ ነበር እኮ እግዚአብሔር ነገርኳቸው እኮ አራት ሳምንት ብቆይ እኮ በቃ ቻው ቻው ወደ አምላኮ ሄደ እኮ ነበር። እንግዲህ ዶክተሩ ያለኝ ሟች ነበርክ ያለኝ አራት ሳምንት ሆስፒታል ከመግባት በፊት ቲክቶክ ላይ ራሱ ሰው እንደምን ቲክቶክ ላይ እንደነበርኩ ራሱ የነገሩኝ። አሁን ከሆስፒታል ሰውጣል በቃ የድሮ ሕይወቴን እንዳለ አትፍችኋለሁ ሰረዥኋለሁ። ሰው በዚህ ጋር ምጽፉት ከሌን ከሌን ብትሉኝ እኔ ማንንም አላውቅም። ቲክቶክ ላይ አሁን ታዋቂ ሰው ማን ነው ብትሉኝ፣ እኔ ማንንም አላውቅም። እኔ ቲክቶክ ላይ ላይቭ ላይ እና ቤተሰቦች እግዚአብሔር ይማረዳሉ። ከኔ ጋር ለነበራችሁ ሁለት ወር እናንተን ብቻ ማቀው